እንደምታዩት ዛሬ እንግዲህ አንድ ላይ ሰብሰብ ብሎ መጥተዋል ማለት ነው። ይሄ ነገር እንደሚመጣ ይሄ ቀን ቅርብ እንደሆነ ነግሪያችሁ ነበረ። የአብርሽና የሩታ ልጅ ፆታ ታውቋል። አብርሽና ሩታ ዛሬ ደስ በሚል ሁኔታ አንድ ላይ መጥተዋል። አብርሽና ሩታም ብቻም ሳይሆን እንግዲህ በጽጌ መሪነት ሌሎችም የጽጌ ሮያል ፋሚሊዎች እንዲሁም ደግሞ ግሬስ ፋሚሊዎችም አንድ ላይ በመሆን እንግዲህ የሩታንና የአብርሽን ደስታ ለመፍጠር ሞክረዋል። አብርሽና ደስታ በደስታ ፈገግ አብርሽና ሩታ በፈገግታ እንዴት ልበላችሁ በቃ በደስታ ፈገግ ብለዋል ማለት ነው። በጣም ያስደስታል ማለት ለመናገር እንግዲህ አብርሽም ከተረገዘ ጊዜ ጀምሮ ጾታውን ይሄ ቢሆን ብሎ ሲናገር ነበረ። ሩታም እርግዝናዋ ከታወቀ በኋላ እንደዚህ አይነት ጾታ ቢኖረኝ ብላ ትናገር ነበር። ተመልካችም የየራሳችሁን ግምት እያስቀመጣችሁ ነበር። የኔም ግምት እንግዲህ ምን እንደነበረ ሁላችሁም ታውቃላችሁ አስባለው። ለማታውቁ ሰዎችም ነግራችኋለሁ ማለት ነው። በስተ መጨረሻም እንግዲህ ዛሬ አንድ ላይ መጠዋል ማለት ነው። የተዋደደ ጥሩ ነገር ነው። በተለ እኔ እንጃ ለጽጌ ቃል የለኝም፣ የእውነት ለመናገር በእርግጥ እነዚህ ልጆች እንደም ተለያይተው እንደማይለያዩ ኢቨን የገነት ንጋቱን ምሳሌ ሰጥቻቸዋለሁ። ከብዙ ዓመታት በኋላ ድጋሚ አንድ ሆነው እሱ አግብቶ ነበረ፣ እሷ አላገባችም እንደሚታወቀው። ግንስ ድጋሚ ተገናኝተው ጥሩ ህይወትን ጥሩ ኑሮን እየኖሩ ይገኛሉ። ከዛም አልፎ እንግዲህ በልጅ ተባርከው ልጅን ወልደዋል። ና ያ ማለት ምንድ ነው? አንድ ቀን ያ ሁሉ ነገር እንደሚስተካከል የሆነ እርቅ እንደሚመጣ የሆነ ነገር እንደሚስተካከል ነገራችሁ ነበረ። ና ይስተካከላል ደግሞ። ነገም፣ ዛሬም እውነት ለመናገር አብርሽና ሩታ ተለያይተው የላዩ በምንም ተአምር በምንም ታሪክና ምክንያቱም እነዚህ ሰዎች ለፍቅር ሲሉ ብዙ ዋጋ ከፍለዋል፣ ብዙ መስዋዕትነት ከፍለዋል። ሩታም አብርሽም ብዙ ነገሮችን አድርገዋል፣ ብዙ ርቀቶችን ተጉዘዋል፣ ብዙ ታሪኮች ተፈጥሯል። ባጭሩ በአብርሽና በሩታ ሕይወት ውስጥ በፍቅራቸው መሀል በጣም ብዙ ክፍተቶች እየተፈጠሩ ብዙ ነገሮች እየመጡ ይገኛሉ ና የሰው ጣልቃ ገብምነትም አለ በጣም በሚያሳዝን ሁኔታ። እና ያ ነገር እንግዲህ በእርግጥ የራሳቸውም ጥፋት አለ ይሄ ነገር እንዲሆን ወይ ደግሞ ለዚህ እንዲበቁ ያደረጋቸው የራሳቸው ጥፋት የራሳቸው ስህተት ነው። ለምን በፍቅራቸው በትዳራቸው መሀል ሶስተኛ፣ አራተኛ ወገን ባያስገቡ ይሄ ትዳሬ ነው ይሄ ህይወቴ ነው ብለው ሁለታቸውም የትዳር ትርጉም ገብቷቸው የትዳር ጥቅም ገብቷቸው ሁለታቸውም ኃላፊነት ተሰምቷቸው ለኔ ለኔ ብለው ቢስማሙ ቢግባቡ ጥሩ ነገር ነበር። ነገር ግን መጀመሪያ አንተ ትብስ አንቺ ትብስ የተባብሎ የተጋቡ ሰዎች አሁን ላይ ግን አንተ ብስብስ አንቺ ብስብስ ተባባሉና አስቸጋሪ ነው። እውነት ለመናገር አብርሽም መጥፎ አስተሳሰብ ኑሮትም አይደለም። ሩታም እንደዛው ያን ያህል ክፉ አስተሳሰብ ወይ ደግሞ በምትወደ ሰው ላይ መጥፎ ነገር አስባም አይደለም። አብርሽም እንደዛው ያው አብርሽ ጊዜያዊ ደስታውን ያስቀድመው፣ ሩታ ደግሞ ሁሉ ነገር አስጠላትና ያለችበትን ሁኔታ ማሰበችና በዚህ ጊዜ ካላሰብልኝ በዚህ ጊዜ ካላዘነልኝ ምን ያደረግልኛል? በማለት እንግዲህ ይህንን ነገር ቆርጣ ወስና ለመለያየት ወይ ደግሞ ፍች ለመጠየቅ አድርሷታልና የሄርሜላስ ጉዳይ ምን ሊሆን ይችላል? ከዚህ በኋላ አብርሽና ሩታ እንግዲህ በዛሬው ፕሮግራም ምን ተፈጠረ? በአጭሩ እስኪ ሁሉንም ነገር እናወራበታለን። በቅድሚያ እንዴት ናችሁ ልኝ የተወደዳችሁ ቻናል የቤተሰቦች በያላችሁ በሰላም ና ፍቅር ነው መመኘላችሁ ዶች ዛሬ እንግዲህ በጥሩ ፋትስ ማሽ ወይም ደግሞ ቤቢ ሻወር የሚባል ፕሮግራም አለ በነጮቹ እና ደስ በሚል ሁኔታ ጥሩ ጊዜን ጥሩ ቆይታን አሳልፈዋልና ግን ከፍቷት ነበረ። ግማሽ ደስታ ነበር የነበራት ና ልክ የእውነት ደስተኛ ሆና ግን ደግሞ ደስታ አልነበራትም፣ ና እንባ እየተናነቃት አይኖቿ በእንባ ተሞልተው በጣም በሚያሳዝን ልብ በሚሰብር ሁኔታ ተመልካች የሚያለቀሰበት ሁኔታ ነበር፣ ና እንደዛ ስትቦርቅ፣ እንደዛ ስትስቅ፣ እንደዛ በደስታ ስታብድ የነበረች ሴት እንደዛ በፍቅር ብድ ክንፍ ያሉ እንዳላሉ ዛሬ ላይ ብቸኛ ሆና ላይክ ሰው በሚያስፈልጋት ሰዓት ብቸኛ ሆና እንዲህ ስታለቅስ እንደ ማየት የሚያሳዝን የሚያስከፋ ነገር አልነበረም እና በሰዓት ሁላችንም ተከፍተን ሁላችንም አዝነን ነበረ። የእውነት ለመናገር ሰርፕራይዙ ላይም የአብርሽ እህቶች መቼም የማይለዩዋት ሁሌም አሉ አብረዋትና፣ እግዚአብሔር ይመስገን እሷን በጣም ነው የምታከብራቸው፣ በጣም ነው የምትወዳቸው እነሱም እንደዛውና ጥሩ ጊዜን አሳልፈዋል። ጽጌ የምነበረችበት ስከ ጓደኞቿ እንዳይ ከፋት ብላ ሰብሰብ ብለን ሄድ ብላ አክብሮ ነበረ እና ግማሽ ደስታ ነበረ። በአጭሩ ግን ዛሬ ድጋሚ እንግዲህ የልጃቸው ጾታ የሚታወቅበት ፕሮግራም አዘጋጅተው ጓደኞቻቸው በተለይ የጽጌ በጽጌ ፕሮግራም መሪነት ወይ ደግሞ በጽጌ መሪነት እንግዲህ ይህ ፕሮግራም ተዘጋጅቶ አብርሽም በማያውቀው መንገድ ሩታን በማታውቀው መንገድ እንግዲህ አንድ ሆነው ዛሬ ላይ አንድ ነገ እንትና ጋሽዬ ተናግሯል። በነገራችን እነዚህ ልጆች በጣም ብዙ ሽማግሌ ገብቶ በጣም ብዙ ሰው ገብቶ ትዳራቸውን ሊያስተካክል ፍቅራቸውን ሊመልስ ፈልጎ ነበር። ነገር ግን አልቻልንም፣ እኔም ጨምሮ አልቻልንም። ስለዚህ አንድ የሚያስታርቃቸው ነገር አለ አለ ልጃቸው ሲወለድ አንድ ያረጋቸዋል፣ ይሰባቸዋል፣ ለልጃቸው ሲሉ አንድ ይሆናሉ ብሏልና ያ ነገር ነው እየሆነ ያየሁትና እግዚአብሔር ይመስገን። እውነት ለመናገር የዛሬውን ሩታ ከልቧ ነው ፈገግ ስትል ያየኋት። የእውነት ለመናገር እውነተኛ ደስታን እውነተኛ ሳቅን ያየሁባት ሩታ ላይ ዛሬ ደስ ብሎኛል ና ፈጣሪ ደስታሽን ያብዛው። እኔ በቃ ትልቁ ምኞቴ ጸሎቴ ምንድን ነው ቀጤነኛ ልጅ ወልዳ እንድታቅፍ እና እኔ ፆታውን ተናግሬ ነበር። እግዚአብሔርን ነግሬያችሁ ከሆነ ብዙ ጊዜ ያዳመጣችሁ የምታስተውሉኝ ሰዎች በደንብ ትረዱኛላችሁ። ወይም ደግሞ በደንብ አዳምጣችሁኛል፣ ታውቃላችሁ፣ ታስታውሳላችሁ። እና ወንድ እንደሚሆን ገምቼ ነበር። እግዚአብሔር ምስክሬን በጣም ብዙ ቀን ቪዲዮ ስሰራ የሚወለደው ልጅ ወንድ ነው ብዬ አስባለሁ፣ ግምቴ እሱ ነው። ግን ያው ዋናው ልጅ ሴትም ሆነች ወንድም ጤነኛ ልጅ እንዲሰጣቸው ትልቁ ምኞቴ ነው ብዬ ነበር። ሩታ ከዚህ በፊትም በጣም በቃ እንኳን አለ እህቱ ያረገዘች ጊዜ እንትን ሲሉ ነበረ ጾታውን እየገመቱ ነበረና ና የእናንተ ልጅስ ወይ ደግሞ የኛ ልጅስ ምን ቢሆን ብለው የዛን ጊዜ ጀምሮ ነው ጾታውን እየተናገረ ነበር። አብርሽ ወንድ ልጅ ቢሆን ብሎ ይመኝ ነበር። ሩታ ደግሞ ሴት ነገር ነበረ። አሁን ግን ያው እንደምታውቁት ቁርጡ ነገር ታውቋል። ያው በሕክምና ይታወቃል ከሆነ ወራት በኋላ ጾታው እንግዲህ ወንድ ወይ ሴት የሚለውን ነገር ይታወቃል። ና ያንን ነገር ውጤት አይተው እንግዲህ እነ ጽጌ ወይ ደግሞ ሌሎች ብዙ ሰዎች ተገኝተዋል እዚህ ፕሮግራም ላይ ና እንትናቸውን ተናግረዋል ጾታውን ተናግረው እጅግ በጣም ደስ ብሏቸው አብርሽም ደስተኛ ሆኖ ሩታም ደስተኛ ሆና እንግዲህ ይህን ፕሮግራም አሳልፈዋልና፣ ከዚህ ፕሮግራም በኋላ አብርሽና ሩታ የት ሄዱ፣ ወይም ደግሞ ጉዟቸው፣ ህይወታቸው፣ መንገዳቸው፣ ፍቅራቸው የት ነው የሚሄደው ወይ ደግሞ እንዴት ነው የሚሆነው የሚለው ነገር ሳነሳላችሁ፣ ነግሬያችኋለሁ፣ አብርሽ ለጊዜያዊ ደስተኛ የሚያደርገውን ነገር መርጦ ምናምን ሊሄድ ይችላል፣ ጊዜያዊ ደስታ ፈልጎ መርጦ ግን ደግሞ እርግጠኛውን የምናገረው ነገር አብርሽና ሩታ እንደማይለያዩ አንድ እንደሚሆኑ እንደሚስማሙ፣ እንደሚግባቡ ማንም ሊለያቸው እንደማይችል የሆነ ሰዓት ላይ ራሱ ተመልሰው የሆነ ጸብ ቢፈጠር እንኳን ቁርጥ አድርገው ቢጣሉ ቢለያዩ ሰማኒያ ቀዶ ምናምን ተፋተው ቢመጡ እንኳን የሆነ ሰዓት ላይ አንድ መሆናቸው አይቀርም። አብርሽም ሌላ ህይወትም ኢቨን ቢጀምር ሩታም በራሷ የሌላ ህይወትም ብጀምር እነዚህ ልጆች የሆነ ጊዜ ተፈላልገው እንደሚመጡ እርግጠኛውን የምነግራችሁ ነገር አለና ምክንያቱም ሩታ በተለይ በተለይ ሩታ ማለት ነው። በጣም በቃ የእውነት ለመናገር ለሱ ስትል ብዙ ዋጋ ከፍላለችና እንዲህ ደክማት ነው። በነገራችን ላይ ሰልችቷት ደክማት አማት ነው ይህንን ነገር የተወችው፣ እንጂ ልትተው የሚያሰበ ሀሳቡ ላይ መጣላት እንጂ፣ ለዚህ ፍቅር ብዙ ዋጋ ከፍላለች። እግዚአብሔርን እንምላችሁ፣ ከቤተሰብ መለየት ማለት ቤተሰብን አያገባህም አያገባሽም ማለት ራሱ ማለት ነው። መድሀን ያለምን ትልቅ ቅመም ነው። ትልቅ ስብራት፣ ትልቅ የሆነ ትልቅ ነገር ነው። በጣም የሚያስጠላ ከባድ ነገር ነው። ምክንያቱም ቤተሰብ ማለት ተወልዳችሁ እስክታድጉ ድረስ ያለውን መከራ ያለውን ስቃይ የእናትን መከራ ያባትን መከራ ስቃይ ታያቃላችሁና ያንን ነገር ክዳ ማለት ይቻላል። አብርሽ ጋር የመጣችሁና ለፍቅር ስትል ማለት ነው ዋጋ የከፈለች ሴት ናትና ዛሬ ላይ ግን ማንም እየመጣ ሲፈነጭበት፣ ትዳሯን እሷ ባስተካከለችው ህይወት ሌላ ሰው ሲገባባት ጣልቃ እሷ ባስተካከለችው ባስለማመደችው በቃ እንዴት ልበላችሁ፣ ሁሉን ነገር ባስተካከለችው ህይወት ውስጥ ገብተው ያልሆነ ነገር ሲያደርጉ ያልሆነ ንግግር ሲናገሩ እንደ ማየት ወይ ደግሞ ህይወቷ ትዳሯ ፈራርሶ እንደ ማየት የሚያሳምም ነገር የለምና ብቻ ሩታም ጨክን አይደለም አብርሽም ጨክኖ አይደለም። አብርሽ የፈለገ ሴት አስር ሺህ ሴቶች ጋር አብሮ ሊሆን ይችላል። ዝነኛ ሰው ነው፣ ታዋቂ ሰው ነው፣ ገንዘብ ያለው ሰው ነው። ሴቶች በጣም አብዝተው ሊወዱት ሊያደንቁት ይችላሉ። በነገራችን ላይ ሄርሜላ ቄጧን ተሸክማ ትዞራለች እንጂ ማለት ነው፣ ብር አለኝ ሀብታም ነው የምትለው ዜሮ አምስት ሳንቲም የላትም ውሸታም የእውነቴን ነው የምላችሁ። ዜሮ አምስት ሳንቲም ከድሀ ማህበረሰብ የምትኖር ልጅ ናት። በነገራችን ላይ ማለት ነው ምንም የተለየ ነገር የላትም፣ ምንም የተለየ ኑሮም የላትም። ምንም እስከ ሶስት መቶ ሺህ ብር ሰዓት የሚያሸልምም ምንም ምንም ሀፍትም ንብረትም የላትም። በዚህ እርግጠኛውኝ ሆኜ ነግራችሁ እና እሷ ቆንጆና ውበት አላት። አዎ በጣም ቆንጆ ናት። አብርሽን እንግዲህ በውበቷ ልታጠምደው ያልሆነ ፍቅር፣ የማይዛልቅ ፍቅር እያሳየችው እየሰጠችው ምናምን ልትሄድ ፈልጋለች። ግን ደግሞ ህይወት አንጅ ባልሻት መንገድ አይደለም የምትሄደው። በጣ ፋንታቸው ነው የሚመሩትና ብቻ አብርሽና ሩታ አንድ እንደሚሆኑ ነው የታየኝ ና ጽጌን አለማድነቅ አለማመስገን አለማክበር አይቻልም። እብድናት ግን ቆንጆ እብድናት። የእውነት ለመናገር ጽጌ ማለት ነው እብድናት እኮ ግን በጣም አስተዋይ ሰው ናት። በጣም ከሚባለው በላይ ና ሩታ በአይኗ እንባ ተሞላ። ማንም የላትም። እግዚአብሔር ምስክሬ ነው ምላችሁ ጽጌ ራሷን እንደ ጓደኛ እንደ ጓደኛ የሚያጫወታት ጓደኛ ሆናት አይደለም። ማርያምና ጓደኞቿ ሌሉ እነ ማርቲ ናቸው ጓደኞቿ፣ እነ ቤዛ ናቸው ጓደኞቿ፣ ሌላ ጓደኛ የላትም። ጽጌ ማለት ግን እንዲሁ በመተዋወቅ ያላትን ሕይወት፣ ሴትነቷ፣ እርግዝኗ፣ ካብርሽ ጋር የነበረው ነገር ለትንሽ ጊዜም ቢሆን የነበረውን ሁኔታ ስለምታቅ አሳዝናት ነው ይህንን ፕሮግራም ልታዘጋጅ የቻለችውና በጣም ከልቧ ሰው የሆነች በጣም አስተዋይ ከቁም ነገር ላይ የምትገኝ መበጥበጥም መረበሽም ስትፈልግ ደግሞ እርብሽ አርጋ ብጥብጥ አርጋ ሁሉን ነገር የምታበላሽ ሰው ናትና ጽጌ ሁሉም ነገር ያምርባታል ቀበጥ በጣም ትመቸኛለች እግዚአብሔርን ነው የምላችሁ በጣም በቃ አራዳ የሆነች አራዳ ማለት እንደዚህ ነው በቃ ጽጌ በጣም ትመቸኛለች ሁሉ ነገሯ ይመቸኛል እና የነበራቸው ፕሮግራም እንግዲህ ኬክ ቆርሰው በተሰጣቸው ጸጋ ፈጣሪያቸውን አመስግነው ሩታም አብርሽም ፕሮግራሙ ላይ ተለያይተዋል። ከዚህ በኋላ ሊኖሩ የሚችለው ነገር ምንድነው የሚለው ነገር ምንም አያሳስብም፣ አያስጨንቅም። እንዳልኳችሁ ጊዜ ሊፈጅ ይችላል፣ ጊዜ ሊወስድ ይችላል። ሩታን በአብርሽ አትጨክርም፣ አብርሽን በሩታ አይጨክርም። ና ተመልሰው መገናኘታቸው የማይቀር ነው ለማለት ነው። ሄርሜላ እንግዲህ ያው ቂጧን አሳብጣ ዘው ዘጭ ዘጭ ዘጭ ማለት ትችላለች። ከህይወታቸው በጊዜ ካልወጣች የምትጎዳው ዞራ ዞራ እሷ ናት። እነሱ ዞሮ ዞሮ ዞሮ የተዋለዱ ሰዎች ስለሆኑ አይ በቃ አይራራቁም፣ አይለያዩም። ተለያይተውም ና ሄርሜላ፣ በይዜ ቤትሽን፣ ኑሮሽን፣ ህይወትሽን ብትፈልጊ የተሻለ ነው ብዬ አስባለ ወይ ማለት ነው። እንግዲህ የነበረን ፕሮግራም በጣም የነበራችሁ ፕሮግራም እጅግ በጣም የሚወደድ ነበር። ተመልካቾችም ይህንን እቅድ አውጥታችሁ በውስጥ ከጽጌ ጋር ተጻጽፋችሁ ይህንን ላደረጋችሁ ተመልካቾች በሙሉ ትልቅ ክብርና ምስጋናለኝ። እድሜያችሁን ያርዝመው፣ ጤናችሁን ይስጣችሁ። የሰው ደስታ እንደዚህ እንደሚያስደስታችሁ ለእናንተም ትልቅ ደስታ እንዲሰጣችሁ ፈጣሪ የምኞቴ ነው። ላይክ ሼር ሰብስክራይብ አድርጉ። ሩታ ጤነኛ ልጅ ቆንጆ ልጅ የሆነ አቅፈሽ ልጅ አቅፈሽ እንደምናይሽ ተስፋ አደርጋለሁ። ፈጣሪ ይርዳሽ፣ ጤነኛ ልጅ ይስጥሽ። ከምንም በላይ ጾታ ምንም ይሁን ምንም የእግዚአብሔር ድንቅ ፍጥረት ነው ሰውና የእግዚአብሔርን ፍጡር እንግዲህ በሆድሽ ነው ያለው፣ በጀርባሽ እንዲያደርግልሽ፣ በእጅሽ እንዲያስታቅፍሽ ምኞቴ ነው። እግዚአብሔር ይርዳችሁ፣ አብርሽም እንደዛው ወልዳችሁ ለመሳም ያብቃችሁ ልጃችሁ ደግሞ ትልቅ በረከትና ጸጋን ይዞ ይመጣል ብዬ አስባለሁኝ የነበራችሁ ፕሮግራም በጣም የሚለይ ነበር ሩታም ከልቧ ፈገግ ስትል ነበር አብርሽም እንደዛው ፈገግታችሁን ደስታችሁን ያብዛው የሰው ደስታ የሚያስደስታችሁ በሙሉ ይህንን ቪዲዮ ላይክ ሼር ሰብስክራይብ ሳታደረጉ እንዳትወጡ ወዳችኋለሁ።